ሰላም ሰላማችሁ ይብዛልኝ። ቤተሰቦቼ እንዴት ናችሁ? ሁሉ ሰላም ዋለኝ? አምላክ ይመስገን ደህና ነኝ። እንዴት ናችሁ? እኔ ጋር እግዚአብሔር ይመስገን ደህና ነኝ። እኔ ጋር ያለው ሰላም እናንተ ከም እንደምኖር ጽወት ምኞቴ ነው ቤተሰቦቼ። እንዴት ናችሁ? ደህና ናቸው አለሁኝ። ተጠፋፍተናል፣ ጠፍቻለሁኝ

በጣም ቆይቻለሁ ቪዲዮ ከሰራውኝ ማለት ነው። እንኳን ወደ ቻናሌ በሰላም መጣችሁ። አዲስ የሆናችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድታበረታቱኝ እጠይቃለሁ። የነባሪዎቹም እንዲሁም እንኳን ደህና ቆያችሁኝ እላለሁኝ። እንግዲህ በሰዎች ዛሬ በአዲስ ቪዲዮ መጥቻለሁኝ። ምንድን ነው የልደቴን ቪዲዮ ላሳያችሁ የመጣሁ ማለት ነው። ልደቴ የተከበረልኝ

ኦረዲ፣ ቆይቷል ወር ምናምን ሆነዋል። መስከረም ሀያ ሶስት ነው እንግዲህ እንዴት እንደነበረ ላሳያችሁ ነው ማለት ነው። እና ልንጋራችሁ ያው፣ ድምፅ አለ፣ የራሱ ድምፅ አለው። ግን ከስር መዝሙር ከፍቶ ስለነበረ ስለነበሩ እንትን እንዳይል ብዬ ኮፒ ሊንክ ኮፒ ሊንክ ነው ኮፒራይት ነው የሚባለው ኮፒራይት፣ ወይ ጉድ፣ ኮፒራይት እንዳይዝ ብዬ ነው

እንግዲህ መጀመሪያ ወጣውኝ እንዳያችሁ መጀመሪያ ከመጀመሪያው ነው። እኔ እንደሚከበርልኝ አላወቁኝ። ኦልሬዲ ሁለት የዋለ ማክሰኞ ቀን የዋለ ማክሰኞ ዕለት ያው እኛ ደግሞ በስራ ስለሆነ የምናሳልፈው ኖርማል ነው። በስራን ያሳልፍኩኝ። ጓደኞቼ እንኳን ተወለድሽ አሉኝ፣ ፖስቱልኝ፣ ደወሉልኝ። በቃ በዛ ነበር ያሳለፍኩኝ፣ በስራን ያሳለፍኩኝ

ከዛም በቃ አልፏል ይሄ ዝም አልኩኝ እኔ ከዛም በኋላ ከኋላ ሁለት ሶስት ጓደኞች ያሉ እነሱ ለካ እየቀመሙ ነበረው ማለት ነው ሰሞኑን እየተዘጋጁበት ነበረ እውነት ለማናገር እኔ ምንም አቆ ነገር የለውም ማለት ነው አብዛኛው አንዷ ጓደኛዬ ናት

ምን አለችኝ? ሰሞኑን በጣም እያመመኝ ነው ምናምን አለችኝ ማለት ነው። እኔ ደግሞ እውነት ያማማት መስሎኛል። ምን ሆነሽ ነው ምናምን ስላት፣ እኔ እንጃ እያዞረኝ ነው ምናምን አለችኝ። ከዛም በኋላ ወይን መታከም አለብሽ ምናምን ምናምን አልኳት። ከዛን ከአንዷ ጋር ደግሞ እየተነጋገሩ ነበር ነው። ከዛን እነሱ ላከኔ ለማዘናገት ነው ማለት ነው። እና ምንድን ነው ያደረጉኝ?

የቀኑ አርብ አርብ ለረፍት ወጣች። አንድ ጓደኛ አርብ ረፍት ወጣች። ረፍት ቦታ እኛ ረፍት ወጣ እንደዚህ ዲኮርን ሰርታ ከዛም በኋላ የሚሰራረቡ ነገር እንዳለ ሰራርታ፣ ቅዳሜ ለት በጠዋት ስደውላት አታነሳም። ከዛ ለአንዷ ስደውል አሟታል ያለች የምንሆን አኑ ሰዋት ኔንጃ በጣም አሟታል ምናምን አለችኝ። ስደውላት አታነሳም። በቪዲዮ ሲያሳዩ ምናምን እንደው ወድቃለች ማለት

እኔ እንደሄድ ማለት ነው። እቤት ስራ ስለነበርኩኝ መሄድ አልችልም እኔ። ከዛም በኋላ ለካ እነሱ ለሴትዮ ወይም ነግሯታል፣ ላሰሬ ነግሯት እንደዚህ አሳይቷት ምናምን ሰርፕራይዝ ልናደርጋት ነው እና የቤት እንዴት ልከያት ምናምን አሏት። ከዛን እሺ ተባባሉ፣ ከሴትዮ ጋ ተነጋገሩ። እ በጣም ደነገጥኩኝ፣ በቃ አሟታል ሲባል ማለት ነው። ከዛን ምንድን ያረኩኝ አሟታል እኮ ምናምን አልኳት። ማሊ ማሪ ተረጋጊ፣ ችግር የለውም በቃ

በኋላ ሄደች ታያታለሽ፣ አለችኝ። ከዛ ለእሷ ከመሀላቸው አንዷ ጓደኛችን ስራ ስለነበራት ማታ ነው የሚመቸኝ አለቻቸው፣ ማለት ነው ሶስት ሰዓት ላይ ከምሽቱ በኢትዮጵያ ሶስት ሰዓት ላይ። ከዛ እሷን ለመጠበቅ ሲሉ ለአሰር የደወልና ሶስት ሰዓት ላይ ካልሆነ እንዳትመቂያት ምናምን አሏት። ከዛን እሺ ተባባሉ። ሴትዮዋ አሁን እኔ ስራ አለብኝ የሚመጣ ሰውም ስላለ ከፈለግሽ ማታ ሄደሽ ታድሪያለሽ ምናምን አለችኝ።

በጣም ማሪም በጣም ወደስ ነው ደሞ ሳስብ ነበር ያልኩኝ። ከዛ ለአንዷ ወደ ከዛ ሂጂ ምን ሆነች አለችኝ። ስነሱ ተነጋግሯል ምን ከዛ እሺ በቃ አሁን

ከዛ የተወሰነ ጊዜ ቆይታ እጅ ያለ እሷ ጋር ነኝ ያለሁት እና አትጨናቂ፣ መካፋቻዎች ሜታል ማረፋቻዎች ደግሞ ችግር የለው ማለት በማግስቱ ደግሞ መስቀል ልናገብ ነበር። ከዛ ወሻልኳቸው ማታ እንደምንም እጅ ሶስት ሰዓት እንዴት ትደረስልኝ ማታ ማለት ነው። እንደምንም ሶስት ሰዓት ደረሰ ኖርማል። በቃ ልብስ ምናምን ይዤ ሄድኩ። በማግስቱ መስቀል ጉዞ ስላለ እኛ ጋር

ሴቶች ታሁም አልት ጫማት ይሆናል መስል፣ እስኪ ቆይ እየደረስኩኝ ምናምን አልኳት። እንዴ እውነት ይመስላል ይሆናል ይችላል። ከዛም በኋላ እቤት ስደርስ ያው እንዳያቸው ለመጀመሪያ ላይ ቪዲዮ በጣም እየደነገጥኩኝ ማለት ነው። እነሱም ልብስ አሰርቶ ልብስ ለኔ አሰርቶልኝ፣ በቃ እንዴት ነው ቤቢ ሻወር ሲደረግ ልብስ ተዘጋጅቶለት ምናምን ማለት ነው። ከዛ ንተዘጋጅቶልኝ

እንደዚህ ፏ ብልጭ አደረገው የሆነ ስ ነው፣ ያው ደስ የሚል ነበረ በእውነት ምግብ ሰርቶ ምንም የቀረ ነገር የለም። እንደዚህ ዲኮር ሰርቶ እዚጋ ደግሞ ያው አንድ ናት። ከዛ በጣም እያሳቁኝ ነበረ ማለት

ተፈታዊ ሰው አለ ትላላችሁ ሙያ ማለት ነው። በጣም ነው የሚያስገመችው። ምንም የሚደገም እያልኳቸው ነው ጓደኞች። ስጋት አቧለን። ኦሜጋድ ኬኩ ራሱ በባህላዊ መልክ ነው የቀረበ ማለት ነው። ዲኮርም ሁለት ለመናገር የሰራቸው ራሳው ጓደኛ ናት የሰራችው። በጣም ጎበዝ ናት ዲኮር ላይ። በዚህ አጋጣሚ ዲኮር

እና የበለጠ ኃላፊነት እኔ የወሰዱ እነሱ ናቸው። አሁ እነዚህ ህፃናት አሁን የመጣችው ህፃናት ትንሽ ይቆየችባቸው እና ከበላይ አድርገን እንዳሉ ነው ማለት ነው። ችርስ ለምን ችርስ እንደሚባባል ማለት ምን ጊዜ ጠጣን። ያው ያው የወይን አፍቃሪ ስለሆንኩ ነው መሰለኝ እንግዲህ

እያወራን ነው እንደምታየት ነው። ብቻ በጣም ደስ ያለኝ በእውነት በጣም ደስ ከምሽቱ ሰዓት ነው ደስ ያለኝ ቀን ቢኖሪ ነው።

በነገራችን ላይ በጣም ደስ ነበረ። በእውነት ደስ የሚል ቀን አይ፣ የፎቶ ፍቅር ግን የቪዲዮ ፍቅር ሌሎቹ ጓደኞቻችን እራሱ ነበሩ። ከዛ አይ፣ እያየኋት አይደለም ነበር፣ እዚህ ዙሪያ ያለችኝ ምስኪን ጓደኛዬ